ሙዚቃ እንግዲህ አነጋጋሪ ሆኗል። ብዙዎችም ደግሞ እየተቸዋት ይገኛሉ። በተረፈ ደግሞ ቡራዬ ከጓደኛው ሚፍታህ ጋር ስፖርት እየሰራም ኢንስታግራም ላይ ፖስት አድርጓል። ከዛም ሌላ ነገርም ፖስት አድርጓል። ለማንኛውም ማለት ነው የኔ ምልጦች፣ ሊንዳ ለምን መጣች የሚለውን ነገር በፊትም ስንነጋገር ነበር፣ ብዙዎቻችን እናውቃለን። ሊንዳ መጣጧ ወደ ስራ ነው በቃ ለስራን የመጣችው ብር ተከፍሏትን የመጣችው። አሁን ጨርሳለች። ስጨርስም ደግሞ ብሩኬ ያለውን ነገር ለሀይሜ እናሳውቃትና ወደ መጣሽበት ተመለሽ ብሎ ትናንት ጥያቄ አድርጎላት ነበረ። ነገር ግን የእሷ ምላሽ በጣም አስደንጋጭ ነበር። እኔ ኮ አፈቅረሃለው ብላ ነው ለብሩኬ የመለሰችለት። ብዙዎቻችንም ሰምተን ያው አልፈናል ማለት ነው አንዳንዶችም ደግሞ የእውነት የመሰላቸው ልጆች አሉ። ግን እውነት እንዳልሆነ አወቁ። ሊንዳ ማለት ከበጣም ብዙ ሰዎች ጋር በተለይ ከወንዶች ጋር ቪዲዮ ትሰራለች፣ አፈቀርጎ ወደርጎ እያለች ከአንድ ወር አንድ ወር ይሆነዋል መሰለኝና፣ ካወቃችሁ ከብሩኬ በፊት የምታውቃቸው ዳጊን ታቃዋለች። ዳጊ ማለት የሜሪ ፍቅረኛ፣ ሜሪ ከናብርሽ ጋር ስትሰራ የነበረችው ወፍራማ ማለት ነው ዳኒም ጓደኛዋ ነው የሊንዳ ማለት ነው። በተለይ እነዚህ ቲክታክ ያሉት ጓደኞቿ ናቸው እንዳለ ብሩኬን ያወቀችው አሁን ነው እና ዳጊን ራሱ አፈቀርኩ ወደርኩ ብላ ለማናደድ ብዙ ነገር ስታደርግ ነበረ። ነገር ግን ያ ነገር እስከ መጨረሻው አልሄደም፣ ተቋርጠዋል ማለት ነው። እንደዚሁም ቲክታክ ላይ ከብዙ ወንዶች ጋር ሰርታለች። ስለዚህ ከብሩኬ ጋር ምንም አይነት የፍቅር ግንኙነት ምናምን ሊኖራትም አይችልም። ብሩኬም ደግሞ ያለውን ነገር በደንብ አድርገህ ነግረሃት። እንደኔ እንደኔ ይሄ ነገር መቀጠል ይኖርበታል ብዬ አላስብም። በፍጹም ቦታ መስጠት የለብህም። ቀምጣት ላይ ስራ ነው። ስራዋን ጨርሳለች ትሄዳለች። ምንም ይሄ ያፈቀርኩት ምናምን እየተባለ እንደገና ሌላ አጀንዳ መከፈት የለበትም ብዬ ነው የማስበው። ይሄ ነገር እንዳዲስ ሊከፈት ነው ቤተሰብ ያለው ነገር ሳያልቅ አሁን የነ ዳኒ ማለት ነው የዳኒና የማናት ሶሲ ተዘግቷል። ምንም ነገር ሳይባል ተዘግቷል። እነሱ የራሳቸውን ነገር እየሰሩ ነው አሁን ላይ ማለት ነው። እና የዝች ነው ደግሞ ይቺ አሁን አመጣጧ እንደነገርኳችሁ ተከፍሏት ነው የመጣችው። ግን መቋረጥ ስላልፈለገ ይመስለኛል እንግዲህ አፈቅርሃለሁ ብላ ልትቀጥል ነው። ግን ብሩኬ፣ ይህንን ነገር ማስቆም አለብህ አሁንም ቢሆን ንገራት አንተ። እንደውም ይህ ነገር ይለይለት። እኔ መወዳት እማፈቅራት ሀይሚን ነው፣ ከሀይሚ መለየት አልፈልግም ብለክ ያለውን ነገር ፍንድት አድርገህ ተናገር። በቃ ያበጠው ይፈንዳ። እንደውም ይሄ ነገር ላንተ ጥሩ ነው፣ ጥሩ ነው። አፈቅራለሁ ነው ያለች እሷ። እኔ አንቺን አላፈቅርሽም፣ አልወድሽም፣ እኔ የምወዳት እማፈቅራት ሀይሚን ነው። በል እንደውም የብዙዎቹም ጥያቄ ይመለሳል ብዬ አስባለሁ። ምክንያቱም ብዙዎቹ ለምንድን ነው ብሩኬ ሀይሚን አፈቅርሻለሁ የማይላት? አውቆ ነው፣ በሀይሚ ህይወት እየተጫወተ ነው። በጣም ብዙ ነገር እየተዋልክ ስለሆነ

ላካት እና ሊዳ እህታችን ማለት ነው። ተይ ጥሩ አይደለም ጥሩ አይደለም። በሰላም እንደመጣሽ በሰላም ብትጂ አሪፍ ነው ብዬ አስባለሁ። የማይመስል ነገር በዛ ላይ የምታደርጊያቸው ሪያክሽኖች ደስ አይሉ ቂጥሽን እያሳየሽ ራቁትሽን እየመጣሽ እሱን ለማማለል ፈጽሞ እሱ አይማለልልሽ የኔ ውድ እና እንደውም የሶሲ ይሻላል እኮ ሶሲን ባለባበሷ ነበር ብዙዎቻችሁ የምተቿት አንድ ከሶሲ ይብሳ ደግሞ ይቺ መታለች እንግዲህ ያው ፓንት በሎት የምትለብሰው ነገር እና ምንም ለበሽ፣ ምንም አደረግሽ፣ ምንም ሆንሽ ለራስሽ ነው። አንችን ከተመችሽ እኛ ይመለከተንም። በእርግጥ ነገር ግን አሁን ላይ የምትናገራቸው ቃላቶች ጥሩ አይደሉም ብዬ አስባለሁ። በዛ ላይ ደግሞ መለጣጠፍ በጣም ታበዣለች። በእርግጥ ያው የስራው ባህሪ ነው የስራው ባህሪ ነው ትላላችሁ። እኔ አላቀትም ነበር። አይገርምም። ፌምስ ናት ለካ ልጅቷ። ፊልም ምናምን ትሰራለች አሉ ቲክታክ ላይ ነው ያየኋት እንጂ እኔ ከዚ ብሩኬ ባያመጣት አላውቃትም ነበረ። የሰው ልጅ ለካ የሆነ ነገር ሲፈጠር ወይንም ደግሞ ሲሞት ነው የሚታወቀው። አሁን አንዳንድ ጊዜ ማናቃቸውን ሲሞቱ ሲፖስቱታቸው እናውቃለን ማለት ነው። ወይንም ደግሞ በሆነ አጋጣሚ ነው ሰዎችን የምታቁትና የሚያወቋት እንደዛ ነው። ስለዚህ አርፈሽ ተቀመጪ። እኔ ግን የመሰለኝ ሐይሚ ፕራንክ እያደረገች በአብራ ከእሷ ጋር ተመካክራ ምክንያቱም እኔ በፊትም ም አቃለሁ አቃለሁ እንደምትወድህ እንደምታፈቅርህ ነግራኛለች ስትል በቃ ይሄ ነገር የሐይሚም እጅ አለበት ብሩኬን ፕራንክ ለማድረግ ፈልገው ነው ብዬ ነው ያልኩት። ለማንኛውም ውዶቼ መጥፎ ነገረኛ መናገር የለብንም። መጨረሻቸውን ማየት ነው ምን እንደሚመጣ መጨረሻውን እናየውስኪ ባይን አይቶ መፍረድ ብዙ ጊዜ ጥሩ ነው። ያየነውን ያየነውን ነገር እንናገራለን። እና ብሩኬ ያደርገውም ሲቀጥል እንደውም አሁን እሱ በቃ ከሐይሚዬ ጋር በቃ አንዱ ሰላም ፈጥሮ ደስ የሚል ሕይወት መኖር ነው የሚፈልገው ጭቅጭቅ ሰልችቶኛል እያለ ነው፣ መሮኛል ጭቅጭቅ ውፍ እያለ ነው። ሐይሚም ራሷ እንደዛ እያለች ነበር። ያው ለመፎጋገር ያክል ነው። እሷም ያንን ይዛ ስትመጣ እሱም ይሄንን ይችን ጎትቶ ይዞ የመጣው ማለት ነው። እና ስለዚህ ነገር መቆም መብቃት አለበት። እኛ የምንፈልገው ሰላም ነው። በቃ ሰላማችሁ ናፍቆናል። ብሩኬ፣ ሀይሚዬ ለብቻችሁ እየመጣችሁ ማለት ነው እንደዛ ደስ የሚል የፍቅር ጊዜ እንድታሳልፉልን ነው እንጂ ይሄ ማንም እየመጣ እላያችሁ ላይ እንዲጨውባችሁ አትፍቀዱ፣ እውነት አትፍቀዱ። ለእንደዚህ አይነት ነገር ማለት ነው። ለማንኛውም ዘና ፈታ እያላችሁ ተከታተሉ ማለት ነው ውዶች። ለቤት አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ድክም ድክምክም ብሎኛል እኔ ቀንቀን ላይ እንቅልፌን የሚመጣው በነገራችን ላይ እና እና አይዟችሁ እንዳታስቡ። ሰላም፣ ፍቅር አንድነቱን እመኝላችኋለሁ ለሁላችሁም። ፈጣሪ ሀገራችንን ኢትዮጵያን ሰላሟን ይመልስልን። እና በአዲስ ቪዲዮ ደግሞ እንገናኛለን። ዛሬ ምናልባት በማን ቤት እንደሚለቀቅ አላቅም። አዲስ ነገር ይዘውልን እንደሚመጡ ተስፋ አደርጋለሁ። ብሩኬ ምን እንዳለ፣ ምን እንደሆነ፣ ምን እንደደረሰ እናቃለን። እነሱ ግን እኮ ከካሜራ ጀርባ ዘና ፈታ እያሉ ነው። አይ ነገራችን እኛ ነን የምንጫጫወው እዚህ